የዛሬ ቶፒካችን ተማሪዎች ስሪ ፋይቭ ፎር ሜን ኢነርጂ ሌቭልስ ነው። ሜን ኢነርጂ ሜን ኢነርጂ ሌቭል ማለት አንድ አተም በውስጡ ኤሌክትሮን ይዟል፣ የዛ የኤሌክትሮን ኢነርጂ ደረጃው ማለት ነው። ሜን ኢነርጂ ሌቭል ዋት ኢዝ ሜን ኢነርጂ ሌቭል? ሜን ኢነርጂ ሌቭል ኢዝ

በአተሙ ውስጥ ኤሌክትሮኑ የሚገኝበት ቦታ ከምን አንጻር? ከኒውክለሱ አንጻር ማለት ነው። ላይክ ዘ አድሬስ ኦር ኔበርሁድ ማለት ምን ማለት ነው? ይሄ የሚገኝበት ቦታ አድራሻው ማለት ነው ኤሌክትሮኑ። ኔበርሁድ ማለትም የሚገኝበት አካባቢው ነው፣ እዛ አተሙ ላይ ኤሌክትሮኑ የሚገኝበት። ግን ከኒውክለሱ ምን ያህል ርቋል የሚለው ኢምፖርታንት ነው። ዌር አን ኤሌክትሮን ሪዛይድስ ኤሌክትሮኑ ያለበት ቦታ ማለት ነው። አራውንድ ዘ ኒውክሊስ ኦፍ አን አተም፣ ኒውክሊሱ ሴንተር ኦፍ ዘ አተም ኒውክሊሱ ነው። ኤሌክትሮኑ ደግሞ በኒውክሊሱ ዙሪያ ነው ያለው። ስለዚህ ሜን ኢነርጂ ሌቨል የምንለው ከኒውክሊሱ ምን ያህል ርቆ ኦር ምን ያህል ቀርቦ ኤሌክትሮኑ ተቀምጧል እዛ ያን የተቀመጠበትን ቦታ ምን እንለዋለን? ሜይን ኢነርጂ ሌቨል እንለዋለን። ኢት ኢንዲኬትስ ይሄ ምን ያሳየናል ማለት ነው። ኢት ኢንዲኬትስ አን ኤሌክትሮንስ ኢነርጂ የኤሌክትሮኑ ኢነርጂ ያሳየናል። ኤሌክትሮኑ ምን ያህል ኢነርጂ አለው። ኤንድ ዘ አቬሬጅ ዲስታንስ አቬሬጅ ዲስታንስ ርቀቱ ማለት ነው። ፍሮም ዌይ ፍሮም ዘ ኒውክለስ ከኒውክለሱ ኤሌክትሮኑ ምን ያህል ርቋል የሚለውን የሚገልጽልን ነው። ሜን ኢነርጂ ሌቭል ማለት ኖቲፋይ የሚያደርገው ፖይንት አንደኛው፣ ሜን ኢነርጂ ሌቭል ኖቲፋይ የሚያደርገው ዚስ ሌቭል ኢዝ ዲኖትድ ባይ ዘ ፕሪንሲፓል ኳንተም ነምበር ፕሪንሲፓል ኳንተም ነምበር እንለዋለን ወይም ኤን ተብሎ ይገለጻል። ኤኑ ምን እንደሆነ ይነግረናል፣ ሜን ኢነርጂ ሌቭሉ። ሁለተኛው፣ ዚስ ፕሪንሲፓል ነምበር ኩድ ቢ ዲኖትድ ባይ ሆል ነምበር ዊች ሚንስ ዋን ቱ ትሪ ፎር ፋይቭ ኤክሴፕትራ ሆል ነምበር ነው በሆል ነምበር ነው የሚገለጸው፣ ወይም ደግሞ በሌተር ከተገለጸ ኬኤልኤምኤንኦ እየተባለ ይቀጥላል። ስለዚህ ተማሪዎች ሜይን ኢነርጂ ሌብል ማለት የአንድ አተም በዛ አተም ውስጥ ያለው ኤሌክትሮን የተቀመጠበት ቦታው ማለት ነው። ሴይ ፎር ኤግዛምፕል ለምሳሌ፣ እዚች ጋር ድሮ አድርግ የላቸዋለሁ የአተምን ስትራክቸር፣ ይሄ አንድ አተም ነው። አተም ነው። አተም፣ ይሄ አተም ብቸኛዋ ኒውክለሱ ነች። ሴንተር ላይ ያለችዋ ኒውክለሱ ነች። በእያንዳንዱ ሼል፣ በእያንዳንዱ ኢነርጂ ሌቭል፣ ሜይን ኢነርጂ ሌቭል፣ በያንዳንዱ ላይ ምን አሉ? ኤሌክትሮኖች አሉ። እዚህ ላይ ኤሌክትሮኖች አሉ ኤሌክትሮንስ አሉ። የተለያየ መጠን ያላቸው ኤሌክትሮኖች አሉ እዚህ ላይ። እነዚህ ኤሌክትሮኖች ለምሳሌ ኬ፣ ይሄኛው የውስጠኛው የመጀመሪያው ኬ እንለዋለን። ኬ ሼል ላይ ኤሌክትሮን አለ፣ ኤል ሼል ላይ ኤሌክትሮን አለ፣ ኤም ሼል ላይ ኤሌክትሮን አለ፣ ኤን ኦ ላይም እንደዚሁ። እነዚያ ኤሌክትሮኖች ኢነርጃቸው ይለያያል። ኢነርጃቸው ለምን ተለያየ? ዲስታንስ ነው። ዲስታንስ ፍሮም ዘ ኒውክለስ ዲስታንስ ፍሮም ዘ ኒውክለስ ከኒውክለሱ አንስቶ እስከ ቫለንስ ሼሉ፣ አሁን የላይኛውን የመጨረሻውን ቫለንስ ሼል እንለዋለን። ይሄ ዲስታንስ ነው፣ ከዚህ አንስቶ እስከዚህ ድረስ ያለው ዲስታንስ የኤሌክትሮኑን ኢነርጂ ዲተርማይን ያደርግልናል። ኤሌክትሮን ኢነርጂ ለምሳሌ ኬ ይሄኛው ሼል እንለዋለን። ኬ ሼል አለን ኤል ሼል አለን ቀጥሎ ኤም ሼል አለን ኤን ሼል አለን እያለ ይቀጥላል ኢነርጂውን ስናይ ኢንክሪዝ እያደረገ ይሄዳል ኢንክሪዝ ያደርጋል። የኤል ኢነርጂ ከኬ ኢነርጂ በጣም ከፍተኛ ነው ያ ማለት ተማሪዎች ምንድን ነው ኤን ሼል እዚህ ኤን ሼል ላይ አንድ ኤሌክትሮን አለች ብለን ብናይ እቺ ኤሌክትሮን ማለት ነው እቺ ኤሌክትሮን ሀይ ኢነርጂ አላት። ምክንያቱም ከኒውክለሱ በጣም ስለራቀች ተፈናጥራ የመሄድ ኢነርጂ በጣም ሀይ ነው። ስለዚህ ሀይ ኢነርጂ ይኖራታል ማለት ነው ኤሌክትሮን ኢነርጂ ኤሌክትሮን ኢነርጂው እየጨመረ እየጨመረ እየጨመረ እየጨመረ ይመጣል ከኒውክለሱ ምን ባለ ቁጥር በራቀ ቁጥር። ስለዚህ ሜን ኢነርጂ ሌቭል ማወቃችን ኤሌክትሮኑ ኢነርጂው ምን ያህል ነው የሚለውን እንድናውቅ ያደረገናል። ስለዚህ ሜን ኢነርጂ ሌቭል የሚለው አይዲያ ኢምፖርታንት ነው። ፎር ኤግዛምፕል ለምሳሌ ሶዲየምን እንውሰድ እስቲ ተማሪዎች፣ ሶዲየም አይንን እንውሰድ እስቲ። ፔሪዲክ ቴብል ላይ ሶዲየም አይን ስንተኛ ተራ ቁጥር ላይ እንደሚገኝ እስቲ እንየው። ሶዲየም አይን ሶዲየም አይን ያያችሁት ነው ተማሪዎች፣ ያው ሶዲየም አይን ፕሮቶን ነምበር 11 which is called sodium ይሄ ሶዲየም እንለዋለን። ይሄ ሶዲየም አተም፣ ሶዲየም አተም የዚህን ሶዲየም አተም አተሚክ ስትራክቸር እንስራና አሁን ሜን ኢነርጂ ሌቭሉ እንዴት እንደሆነ አብረን እስቲ እንዲያ። ግሩፕ ሰግሩፕ ዋን ላይ ሮ 3 ላይ የሚገኘው ስለዚህ ኒውክሊየስ ይኖረናል እንጂ ኒውክሊየሳችን ነች ሮው ስሪ ላይ ስለሚገኝ ስሪ ሼል አለው ማለት ነው። ሶስት ሼል ይኖረዋል። ሶስት ሼል አለው ፕሮቶን ነንበሩ ኢለቨን ነው አስራ አንድ ነው። አሁን ሜን ኢነርጂ ሌቭል የምንለው እነዚህ እያንዳንዳቸው ከላይ መሀል ላይ ከታች ሰርክል ያደረግኳቸው ሼል ወይም ደግሞ ሜን ኢነርጂ ሌቨል ናቸው ተማሪዎች። ሜን ኢነርጂ ሌቭል ስንት ሜን ኢነርጂ ሌቭል አለው? ዋን ቱ ስሪ። ስሪ ሜይን ኢነርጂ ሌቨል አለው ሶዲየም አይን ማለት ነው። ይሄ ሶዲየም። ስለዚህ አሁን ሶዲየም አተም 11 ነው። ፕሮቶን ነንበሩ ስንት ነው? 11 ፕሮቶን ነንበሩ 11 ነው። የመጀመሪያው ኢነርጂ ሌቨል ላይ የመጀመሪያው ኢነርጂ ሌቨል ላይ ሁለት ኤሌክትሮን ይኖረናል። ሁለተኛው ኢነርጂ ሌቨል ላይ ስምንት ኤሌክትሮን አለው፣ ስምንት ኤሌክትሮን ይኖረናል። ስምንት ሶስተኛው ኢነርጂ ሌቭል ላይ አንድ ኤሌክትሮን ይኖረናል አሁን የሶዲየም አተም ስትራክቸር በስትራክቸር ደረጃ ድሮ ሲደረግ ይሄንን ይመስላል ተማሪዎች አሁን ኢነርጂ ሌቭሉን ሜን ኢነርጂ ሌቭሉን ስናየው አሁን ይሄ ቫለንስ ኤሌክትሮን እንለዋለን የመጨረሻው ላይ የሚቀመጡትን ኤሌክትሮን ቫለንስ እንላቸዋለን ቫለንስ ኤሌክትሮኑ አንድ ነው እዚህ ጋር እያችሁት ዋን ኤሌክትሮን ነው ያለው ዋን ኤሌክትሮን ዋን ኤሌክትሮን ነው ያለው። ስለዚህ ሶዲየም አንስቴብል ነው። ሶዲየም ከሌላ ኤለመንት ጋር ሪያክት ሲያደርግ ሀይሊ ሪአክት ያደርጋል። በደንብ ይጣበቃል። ሪያክሽኑ ምን ይሆናል? ሃይ ኢነርጂ ይሆናል። ስለዚህ ሜን ኢነርጂ ሌቭሉ ኤሌክትሮኑ ያለበትን የኢነርጂ ሌቭል እንድናውቅና ሪአክሽን ሲያደርግ ምን ያህል ሀይሊ ሪአክት እንደሚያደርግ ኢለመንቱ አንደርስታንድ እንድናደርግ ይጠቁመናል ማለት ነው ተማሪዎች። ስለዚህ ሜን ኢነርጂ ሌቭል ኢምፖርታንት ቶፒክ ነው ተማሪዎች። ሜን ኢነርጂ ሌቭል ኢምፖርታንት ቶፒክ ነች። ይህንን ለዛሬ ካየን በሚቀጥለው ተማሪዎች ኤሌክትሮ ኮንፊግሬሽንን ኤሌክትሮ ኮንፊግሬሽን ኤሌክትሮ ኮንፊግሬሽን እንዴት እንደሆነ ከሜን ኢነርጂ ሌቭል ጋር ተዛማች ስለሆነ አሁን ኢነርጂ ማለት ምን ማለት እንደሆነ የኤሌክትሮን ኢነርጂ እንዴት እየጨመረ እንደሚመጣ አቶሚክ ስትራክቸር እንዴት እንደሆነ አይተናል። ተማሪዎች አሁን በሚቀጥለው ቶፒካችን ኤሌክትሮን አሬንጅመንት ኤሌክትሮን ኮንፊግሬሽን እንዴት ኤሌክትሮን ኮንፊግሬሽን እንዴት ዲዛይን እንደተደረገ ኤሌክትሮኖቹ እንዴት ኦርደር እንደተደረጉ በደንብ ስናይ ሞር ግልጽ እየሆነልን ይሄዳል። ይሄ ነገር ለምን ይጠቅመናል በዋናነት ኬሚካል ሪአክሽን በሚከናወንበት ጊዜ ኤሌመንቶች ኬሚካሊ ሪያክት ሲያደርጉ ምን ያህል አክቲቭ ናቸው? ኤሌክትሮን በአተሙ የትኛው ቦታ ላይ በትክክል ተቀምጧል? ኢነርጂው ምን ያህል ነው? አሁን እኮ በኬ በኤል በኤም በኤን ሼል ላይ የተቀመጡት ኤሌክትሮኖች ኢነርጂቸው ምን ያህል ነው የሚለውም? እንደገና ቫለንስ ኤሌክትሮኑ ያ ማለት ከላይኛው ሼል የመጨረሻ አውተርሞስት ሼሉ ላይ ያለው ኤሌክትሮን ምን ያህል ኤሌክትሮን አለን ሲንግል ኤሌክትሮን ከሆነ ሞር አንስቴብል ነው። ስለዚህ ኬሚካሊ ሃይሊ ሪአክቲቭ ነው ማለት ነው። ስለዚህ ለዛሬ ሜይን ኢነርጂ ሌቭልን በደንብ አይተናል ተማሪዎች። ግን በሚቀጥለው ከዚህ ቪዲዮ ቀጣይ ደግሞ አሁን በከረንትሊ የምለቅላችሁ ቪዲዮ ኤሌክትሮ ኮንፊግሬሽንን በደንብ ሪ አሬንጅ ማድረግ እንዴት እንችላለን ኤሌክትሮንን እንዴት ኦርደር ማድረግ እንችላለን የሚለውን በስፋት እናያለን። ለዛሬ ይብቃል።